ለሳምንታት ሲጨምር የከረመው የጥቁር ገበያ ዛሬ በተራው መቀነሱን ተያይዞታል። ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ዛሬ ሚያዝያ አራት ወይም አፕሪል 12 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን ሐሳብ አስተያየቶን ኮሜንት ላይ ቪዲዮው ላይክ እና ሼር እንዳይረሳ እያልን ወደ እለቱ የምንዛሬ መረጃችን በቀጥታ እንለፍ። በዛሬው እለት በጥቁር ገበያ አንድ የአሜሪካን ዶላር 156 ብር ከ88 ሳንቲም እየተመነዘረ ነው። ዶላር ከትናንትናውና ከትናንት ወዲያ ባለው ዋጋ ስናነጻጽረው ቅናሽ ማሳየቱን መመልከት ችለናል እስከ 158 ብር እየተሸጠ እየተመነዘረ እንደነበር ከዚህ በፊት ለመናገር ወይም ለመጥቀስ ሞክረን ነበር። አሁን ላይ ግን ወደ 156 ብር ወደ 90 ሳንቲም ድረስ ወርዶ እየተመነዘረ ነው። በባንኮች በ131 ብር ከ03 ሳንቲም ገዝቶ በ133 ብር ከ65 ሳንቲም ጎ ባንኮች በዚህ ዋጋ እየመነዘረ ይገኛል። በአንደኛነት ደረጃም ይገኛል። ንግድ ባንክ 124 ብር ገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 178 ብር ከ03 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 143 ብር ከ15 ሳንቲም ገዝቶ 146 ብር ከ01 ሳንቲም እየሸጠ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ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 እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዘመን ባንክ ሲሆን 92 ብር ከ26 ሳንቲም ገዝቶ 94 ብር ከ10 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 98 ብር ከ63 ሳንቲም እየተመነዘረ ነው።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 አባይ ባንክ ሲሆን 17 ብር ከ79 ሳንቲም ገዝቶ 18 ብር ከ14 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 25 ብር እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን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 በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 34 ብር ከ74 ሳንቲም ገዝቶ 35 ብር ከ43 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 407 ብር ከ21 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 221 ብር ከ43 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 416 ብር ከ07 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ12 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ05 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሪ ተመን ይህን ይመስላል። በዚያ በቃን። የዛሬ መረጃችን ይህን ይመስላል። መልካም ጊዜ፣ መልካም ቀን።